በድሮ ጊዜ አንድ አባት ከሶስት ሴት ልጆቹ ጋር ይኖር ነበር። ሚስቱ ከሞተችበት በኋላ ሶስቱ ሴት ልጆቹን ለብቻው ያሳድግና ይንከባከብ ነበር። ሁል ጊዜ ልጆቹ የሚፈልጉትን ነገር በማሟላት አንድም ነገር ሳያጓድልባቸው እንዲያድጉ ይፈልግ ነበር። ሶስቱ ሴት ልጆችም ከቤት ወጥተው የማያውቁ መልክ የነበራቸውና ጥሩ ሰው ነበሩ። አባታቸው ሁሌ የፈለጉትን ነገር ከገበያ እየገዛላቸው ያለብሳቸውና የመግባቸው ነበር። በዚህም የመጣ አባታቸውን በጣም ይወዱታል። አንድ ቀን አባታቸው ለንግድ ራቅ ወዳለ ቦታ መሄድን ይፈልጋል። ነገር ግን ሶስቱ ሴት ልጆቹን የት እንደሚያደርጋቸው ግራ ይገባዋል። ለየትኛው ጎረቤቱ አምኖ መስጠት እንዳለበትና ልቡ በማን እንደሚረጋጋ ማሰብ ይጀምራል። ነገር ግን ብዙ አወረደ አወጣ፣ ማንንም ሊያገኝ አልቻለም። በስተመጨረሻም የሚፈልጉትን ነገር ሁሉ ሊገዛላቸው ይወስናል። ወደ ገበያም ይወጣና ዶሮ፣ አህያ፣ ውሻና ድመትን እንዲሁም ከጉዞ እስኪመለስ ድረስ ምግብ የሆናቸውን ነገር ዳቦና አሳን ይገዛላቸዋል። ለገዛቸውም እንስሳቶች ልጆቼን አደራ ብሎ ያስጠነቅቃቸዋል። አባታቸውም ለሶስት ሴት ልጆቹ የሚፈልጉትን ነገር ሁሉ አሟልቶ ከገዛላቸው በኋላ ከቤት እንዳይወጡ በጣም አስፈላጊ ነገር ቢሆን እንኳን ከጎረቤታቸው አንዳቸው ብቻ ወጣ እንድትዋስ በር ቢንኳኳ ለማንም እንዳይከፍቱ አስጠንቅቆ ይነግራቸዋል ሶስቱ ሴት ልጆቹንም ከተሰናበታቸው በኋላ ጉዞውን ይጀምራል አባታቸውም ወደ ጉዞ ከወጣ በኋላ ማታ ላይ ታላቅ እህታቸው ምግብን ለማብሰል ስጋን መቆራረጥ ትጀምራለች። በዚህ ሰዓትም ያ ድመት እሷ ጋር ይመጣና ከያዝሽው ስጋ ትንሽ ስጭኝ ይላታል። ልጅቷን በጣም ትናደድና መጥረጊያን አንስታ ትመታው ጀመር። ድመቱም ትንሽ ስጭኝ ስላልኩሽ ነው ይሄ ሁሉ እምትመጪን ታያለሽ ትቆጭያለሽ፣ እንድትቆጭ ነው ማደርግሽ ብሎ ዝቶባት ይሄዳል። እሳትን በምትለኮሱበት ክብሪት ላይ ይሄድና ይሸናል። ታላቋም ይህን ስትመለከት በጣም ትናደዳለች። እርጥበት ስለነበረው አለኩስም ይላታል። ከክብሪቱ ውጪ እሳትን የሚያገኙበት ምንም አይነት ነገር አልነበራቸውም። መሽቶ ስለነበር ወደ ውጪ ቢወጡም ማንም ጎረቤታቸውን ሊያገኙ አይችሉም። በቤታቸውም ደጃፍ ላይ ሆነው ወደ ውጪ የተመለከቱ ሳለ በድንገት ራቅ ካለ ቦታ ላይ የሚነድ እሳትን ይመለከታሉ። ሦስቱ እህትማማቾች ወደዛ አብረው ሄደው የተወሰነ እሳትን ለመለኮስ ይስማማሉ። ከዛም ሦስቱም ተያይዘው በዛ ማታ እሳቱን ወዳዩበት አቅጣጫ መሄድ ጀመሩ። ወዳዩበት ቦታም እየፈሩ ሦስቱም ተያይዘው ይሄዳሉ። ወደ ቦታውም ሲደርሱ ያ እሳት ከአንድ ጎጆ ቤት በኩል ነበር የሚወጣ። ወደ ቤቱም ጠጋ ብለው በሩን ያንኳኳሉ። በዛ ቤት ላይ መጥፎ አሮጊት እንደምትኖር አላወቁም ነበር። አሮጊቷም ስትመለከታቸው በጣም ተገረመች። ምንድን የፈለጋችሁትን ብላ ጠየቀቻቸው። እህትም አማቾቹም የተወሰነ እሳትን እንደፈለጉ ይነግሯታል። እሷም ውሰዱ ችግር የለውም ብላ ትፈቅድላቸዋለች። ይህች አሮጊትም በውስጧ ይህንን እድልማ ማስመለጥ የለብኝም፣ ሦስቱንም በየተራ ነው ገድዬ የምበላቸው ትላለች። ስለት ነገርን አወጣችና ደብቀው እሳቱን እንደሚሰጣቸው አስመስላ ከእህትማማቾቿ የአንዷን ጣት እንዲደማ አድርጋ ትቆርጠዋለች። ልጅቷ ደሙ ሲፈሳት ቢያማትም ነገር ግን ምንም አማራጭ ስላልነበራቸው የተሰጣቸውን እሳት ይዘው ወደ ቤታቸው መሄድ ጀመሩ። እየተመለሱ ባለበት ሰዓት የእጇ ደም መሬት ላይ እየፈሰሰ ነበር። አሮጊቷ የሚሄዱበትን ኮቴ ለማወቅ የተጠቀመችው ዘዴ ነበር። ውሻው የአሮጊቷ ተንኮል ስለገባው ደሙን በአፉ እየጠረገው ይሄዳል። ነገር ግን ያ ድመት በልጅቷ አለህ ስለነበረው የሄዱበትን መንገድ ኮቴውን እያሰፋ መሄድ ይጀምራል። ቤትም ከገቡ በኋላ የቆሰለችውን ቦታ በጨርቅ ጠቅልለው ምግብን አብስለው መብላት ይጀምራሉ። በስተመጨረሻ መሳትን አግኝተው ምግብ በማብሰላቸው በጣም ደስተኛ ነበሩ። ከዛም ሶስቱም ይተኛሉ። ሌሊት ላይም ሶስቱ እህትማማቾች በተኙበት ሰዓት ያቺ አሮጊት ድመቱ ያስቀመጠውን ኮቴ እየተከተለች ወደነሱ ቤት መድረስ ትችላለች። ሶስቱ እህትማማቾች የሚኖሩበትን ቦታ በማግኘቷ በጣም ደስተኛ ነበረች። የቤታቸው በር ጋርም ሆና በደስታ እያጨበጨበች ሶስት እህትማማቾችን በእጅ ሥራ፣ አድርጊያቸዋለሁ፣ ሶስቱንም መብላት ትጀምራለሁ፣ እያለች መጨፈር ትጀምራለች። ነገር ግን በዚህ ሰዓት ያ አህያ ይወጣና ይህንንማ ማድረግ አትችይም፣ እንዴት እዚህ ደፍረሽ መጣሽ? አሁን ወደ መጣሽበት ተመለሺ፣ አሊያ መጥፎ ነገር ነው ማድርገው ይላታል። አሮጌቷም የአህያውን ንግግር ስትሰማ በጣም ትናደድና ይዛ ወደ ቤቷ ገብታ አርዳ ትበላዋለች። ነገር ግን የአህያ ስጋውን በመብላቷ በጣም ደስተኛ ያልነበረች፣ የአንተ ስጋ ሊያጠግበኝ አልቻለም። ነገር ግን ምን አንቀለቀለ ወደ ሞት ሄድክ። አሁን የነዛን የሶስት እህት ማማቾችን ስጋ መብላት መፈልገው ብላ እንደገና ወደ እነሱ ቤት ጋር መሄድ ትጀምራለች። ወደ ቤታቸውን በደረሰችበት ሰዓት ሦስቱም ተኝተው ነበር። ሌሊትም ስለነበር በደስታ እንደ ቅድሙ እየጨፈረች አሁን ሶስቱን እህት ማማቾች በየተራ በላቸዋለሁ እያለች መጨፈሯን ቀጠለች። አሁንም የእሷን ጩኸትና መጨፈር የሰማው ዶሮ ወደ እሷ ጋር ይወጣና፣ ይህንንማ ማድረግ አትችይም፣ አሁን ወደ መጣሽበት ተመለሼ አሊያ መጥፎን ነገር ነው ማደርገው ይላታል። አሮጊቷን በንዴት ምን አይነት ድፍረት ነው ከኔ ጋር እንዲህ የምታወራው ብላ በኃይል ትይዘውና ወደ ቤቷ ይዛው ሄዳ እሱንም ትበላዋለች። ነገር ግን የዶሮ ስጋ ብቻ ስላላጠግባት እንደገና ወደ ልጆቹ ቤት ትመለስና፣ አሁን ሦስቱን እህትማማቾች በየተራ በላቸዋለሁ እያለች መጨፈሯን ጀመረች። አሁንም የአሮጊቷን ጩኸትና ጭፈራ የሰማው ውሻ ወደ እሷ ጋር ይወጣና ይህንንማ ማድረግ አትችይም ብሎ ፊቷ ላይ መጮህ ይጀምራል አሮጊቷም ውሻ መሆኑ ስትመለከት በጣም ትደነግጣለች ውሻውም ፊቷ ላይ እየጮኸ ከዚህ ጥፊ እያለ ያቧራት ጀመር አሮጊቷም በፍርሃት ያንን መንደር ለቃ ወደ ቤቷ ትመለሳለች አሮጊቷም በጣም ተናደደች ይህንን ውሻ እንዴት ነው ማታልለው አታልዬ እሱን ገድዬ ሶስቱን እህትማማቾች መብላት ትፈልጋለሁ ብላ ማሰብ ትጀምራለች። በስተመጨረሻም አንድ ሐሳብ ይመጣላትና ፊቷን ተሸፋፍና ወደ ሶስቱ እህትማማቾች ቤት ይሄዳለች። በጭንቅላቷ ላይ የተወሰነ ምግቦችን ይዛ ነበር። ወደ ቤታቸው በር ጋርም ደርሳ የቤቱን በር አንኳኳቸው። ሶስቱ እህትማማቾችን መሞቾችም በሩ ሲንኳኳ በጣም ደነገጡ። አባታቸው ከሄደ በኋላ እነሱን ፈልጎ የመጣ ሰው አልነበረም። አባታቸው እንዳትከፍቱ ብሎ አስጠንቅቋቸው ነበር። አሮጊቷም ድምጿን ቀይራ ክፈቱኝ፣ እኔ ጎረቤታችሁ ነኝ። የተወሰነ ምግብ ነው ይዤላችሁ የመጣሁት። እስካሁን ድረስ እኮ አንድ አይነት ምግብ ነው ስትበሉ የነበራችሁት። የያዝኩትን ምግብ ተቀበሉኝና ወደ ውስጥ ይዛችሁት ግቡ ትላቸዋለች። ሦስቱ እህትማማቾችም ይህንን ሲሰሙ ፈዘው ቀሩ። ወደ በሩም ጠጋ ብሎ ለመመልከት ሲሞክሩ ፊቷ የተሸፈነ አንድ ሴት ነበረች። የያዘችው ምግብና ማር ሽታው ያውድ ነበር። በሩን ከፍተው ወደ ውስጥ ሊያስገቧትም ይስማማሉ። ነገር ግን ታናሽ እህታቸው ይህንን ማድረግ የለባቸውም፣ አባታችን እኮ ማንም ሰው ወደኛ ጋር ቢመጣ በር እንዳንከፍት አስጠንቅቆናል፣ ይህንንማ ማድረግ የለብንም ብላ ትከለከላቸዋለች። ነገር ግን ሁለቱ እህትማማቾች የመጣውን ሰው የያዘውን ምግብ መቀበልን ፈለጉ። እስካሁን ድረስ አንድ አይነት ምግብን ስንበላን ይዋልን። እስካሁን ድረስ አሳና ዳቦን ነው እየበላን የነበረው። ከያዘችው ማር ብንበላ በጣም ደስ ይለናል እያሉ እህታቸው ላይ ጮሁባት ጀመር። በስተ መጨረሻም ለዛች መጥፎ አሮጊት በሩን ይከፍቱላታል። አሮጊቷን በሩ ሲከፈትላት የያዘችውን ምግብና ማር ትሰጣቸዋለች። እኔ ሁል ጊዜ ወደ እናንተ እንድመጣ ከፈለጋችሁ ይህንን ውሻ ግደሉት። ሁልጊዜ ጊዜ ወደ እናንተ በመጣው ጊዜ እያባረረኝ ነው። እሱ ከሌለ ሁል ጊዜ የፈለጋችሁትን አይነት ምግብ ይዤላችሁ መጣለሁ ትላቸዋለች። ሶስት እህትማማቾችም በሐሳቡ መወያየት ጀመሩ። ታናሽ እህታቸው ይህንን ማድረግ የለብንም። ውሻው እኮ እኛን እየጠበቀን ነው፣ አባታችንም ስላስጠነቀቀው በስትክክል እየጠበቀን ያለው እሱን ማድረግ የለብንም ትላቸዋለች። ነገር ግን ሁለት እህትማማቾች አልሰሙም። አሉ ታናሽ እህታቸውን፣ አንቺ ምንም ማያገባሽም ይሏትና ውሻውን ሄደው ክፉኛ ይመቱት ጀመር። ራሱንም እስኪ ስት ድረስ ብዙ መቱት። ያቺ መጥፎ አሮጊትም ውሻው በመሞቱ በጣም ደስተኛ ነበረች። እየሳቀችም ከዚህ በኋላ ያ መጥፎ ውሻ ሞቷል፣ እንደ ፈለግኩኝ መጥጬ እኔን ሶስት እህትማማቾች እበላቸዋለሁ እያለች መጨፈሯን ጀመረች። ነገር ግን በዚህ ሰዓት ያ ውሻ ያወራል፣ ራሱን ስቶ እንጂ አልሞተም ነበር። መቼም አትበያቸውም እኔ እስካለሁ ድረስ እነሱን መብላት አትችይም ይላታል። ይህንንም ስትሰማ ደንግጣ ወደ ቤቷ እየሮጠች ትሄዳለች። እንዴት ይህ ውሻ ከሞተ በኋላ ሊያወራቻል? ይህማ የሚሆን ነገር አይደለም። ይህ ውሻ ካልተወገደ በቀር ያሰብኩትን ማሳካት አልችልም ትልና ወደ እህትማማቾቹ ቤት ጋር ትሄዳለች። አሁንም ወደ እናንተ ቤት መምጣት አልቻልኩም። አሁንም ይህንን ውሻ አንስታችሁ ጉድጓድ ውስጥ ጨምሩ ትላቸዋለች ልጆቹን ልጆቹም በአሮጊቱ ሀሳብ ይስማሙና ያሞት የተባሉን ውሻ አንስተው ጉድጓድ ውስጥ ይጨምሩታል። አሮጊቷም ይህ በመሆኑ በጣም ደስተኛ ነበረች። የቤታቸው በር ጋር ሌሊት እስኪሆን ድረስ ጠብቃ ትመጣና ዛሬ ያ ውሻ የለም፣ አሁን በነፃነት እበላችኋለሁ እያለች መጨፈሯን ጀመረች። ነገር ግን አሁንም በዚህ ሰዓት ያ ውሻ ያወራል። ተናዳም ወደ ቤቷ ትሄዳለች። ከዛም በኋላ ነበር አባታቸው ከሄደበት ቦታ የተመለሰው እሱ ከነሱ ጋር ከተለየ በኋላ ያጋጠማቸውን ነገር ይጠይቃቸዋል። ሶስቱ ሴት ልጆቹም ያጋጠማቸውን ነገር የተገዙት እንስሳቶች ሙሉ በየተራ እንደሞቱ፣ አንዱ አሮጊት ፊቷን ተሸፋፍና እነሱ ጋር እንደምትመጣ ይነግሩታል። አባታቸውም ስለዛች አሮጊት ሰምቶና ያውቅ ስለነበር ይህች እኮ መጥፎ አሮጊት ናት፣ ሰዎችን እየገደለች ትበላለች። እነዛን እንስሳቶችንም የገደለችው ምናልባት እሷ ልትሆን ትችላለች። ስለዚህ ዛሬ ማታ አንድ ዘዴን መጠቀም አለብን ይላቸውና ከቤታቸው አቅራቢያ ትልቅ ጉድጓድን መቆፈር ጀመሩ። የጉድጓዱን ታች በእሳት ከሞሉት በኋላ እላዩን በማያስታውቅ ነገር ይሸፍኑታል። ከላዩ ላይ ማፈርን ያለብሱታል። ያቺ አሮጊትም ውሻውን እንዴት እንደምታጠፋውና እንደምትገለው እያሰበች ወደ እነሱ ቤት ጋር ትሄዳለች። የቤታቸው በር ጋርም ቆማ እንደተለምደዋ ዛሬ ሶስቱንም እበላቸዋለሁ እያለች መጨፈሯን ስትጀምር ሳታስበው አባታቸው ቆፍሮት በነበሩ ጉድጓድ ላይ ትወድቃለች። ወደ ውስጥም ከገባች በኋላ አባታቸው ድንጋይን ይዞ ያቺ መጥፎ አሮጊትን ይመታት ጀመር። በዚህም ያቺን አሮጊት መግደል ቻሉ። ወደ አሮጊቷ ቤት ሄደውም ሲመለከቱ በቤቷ ላይ ትልቅ ሳጥን ይመለከታሉ። ሳጥኑ በሙሉ ወርቅና ብር የተሞላ ነበር። ያንንም ብር ወስደው አባታቸው ትልቅ ሕንፃን ያስገነባል። ከቤተ መንግስት በማይተናነስ ቤት ላይም ሶስቱ ልጆቹን በተንደላቀቀ ህይወት ያኖራቸው ጀመር። የዛሬው የማታ ታሪካችን ይህን ይመስላል። እንደመሰጣችሁ በጣም ተስፋ አለኝ። ላይክ እና ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ።